አንድ ዳቦ ጋር 4 ትሪሊዮን ሪችስ ማርክ ገብቶ ነበር። እንደምታዩት ከሆነ የአንድ ዶላር ዋጋ ከ4.2 ትሪሊዮን ሪችስ ማርክ ጋር እኩል ቫልዩ እንዳለ ያሳየናል። በዚህ ጊዜ ሰው እንጨት ከመግዛት ይልቅ ብሩ ነበር ሰዓትነት ለማያያዝ የሚጠቀምበት የነበረው። ሁለተኛ ዓለም ጦርነት የተጀመረው በአክሲስ ኃይሎች ጀርታ ና ፋሽስት ጀርመን፣ ፋሽስት ኢጣሊያ ና ኢምፔሪያል ጃፓን የነበሩ ሲሆን በአላይድ ኃይሎች ደግሞን ሶቪየት ህብረት፣ ዩናይትድ ስቴትስ እና ብሪታንያ የተዋቀረ ህብረት ነበር። የሁለተኛ ዓለም ጦርነት የፈነዳው በአንድ ምክንያት ብቻ አልነበረም። ጀርመን ከፍላ ማጨርሶ ዕዳ ተከምሮበት ኢኮኖሚ ያደቆ ነበር። በዚህ ምክንያት በ1923 ኖቬምበር አጋማሽ ላይ የአንድ ዳቦ ዋጋ አራት ትሪሊዮን ሪችስ ማርክ ገብቶ ነበር። እንደምትት ከሆነ የአንድ ዶላር ዋጋ ከ4.2 ትሪሊዮን ሪችስ ማርክ ጋር እኩል ቫሊዩ እንዳለ ያሳየናል። በዚህ ጊዜ ሰው እንጨት ከመግዛት ይልቅ ብሩ ነበር እሳትነት ለማያያዝ የሚጠቀምበት የነበረው። ከሱ ውጭ ደግሞ ጀርመን ያሏትን ቅኝ ግዛቶቿ ና ማዕዶቿን በሙሉ በቨርሳይልስ ትሪቲ በማጣቷ ከፍተኛ ምሬትና የብሄርተኝነት ፅንፈኝነትን በጀርመን ሕዝብ ውስጥ አቀጣጠለ። ዘ ግሬት ዲፕሬሽን የሚባለው የኢኮኖሚ ውድቀት ደግሞ በ1929 ዓለም አቀፍ ኢኮኖሚዎችን ሊያሽመደመር ችሏል። ይህ አጋጣሚ እንደ ጀርመን፣ ጣሊያን እና ጃፓን ያሉ ሀገራትን አምባገነን እንዲነሳባቸው እድልም ፈጠረ። እንደ ኤውሮፓያን አቆጣጠር በሴፕቴምበር 1 ቀን 1939 ጀርመን ፖላንድን ወረረች። የጀርመን ኃይሎች ከ1.5 ሚሊዮን በላይ ወታደሮችን ከ205 በትሮ ላይ ታንኮችን እና ከ2000 በላይ አውሮፕላኖችን በማስነሳት እና በኩል ሰዓት በማጥቃት የፖላንድን ወታደራዊ አቅም በፍጥነት እንዲዳከም አደረገች። በዚህ ምክንያት ይህ ጦርነት ብሊስ ክሪግ ወይም ደግሞ የብርሃን ፍጥነት ጦርነት ሊባልም ችሏል። በሚያዝያ 1945 ቀዩ የሶቪየት ጦር ጀርመን እየተዋጋ እስከ ዋናው ከተማ በርሊን አደረሰው። የመጨረሻው መጽዋት ፍጻሜ ትሪት እንዲያበቃ ለማድረግም ከ1.5 ሚሊዮን በላይ ሶቪየት ወታደሮችን ከ6000 በላይ ታንኮች፣ እና ከ40000 በላይ መትረየሶችን ታግዘው ከተማዋን ከበቡ። የጀርመኑ ገዢ ምሽግ ውስጥ ሆኖ እስከ መጨረሻው ድረስ እንዲዋጉ ትእዛዝ ቢሰጥም ወታደሮቹ እየሞቱ እና እየቆሰሉ ማፈግፈግ ጀመሩ። በሚያዚያ ሰላሳ ቀን የሀገሪቱ መሪ ራሱን በሽጉጥ ሲያጠፋ ሚስቱ ደግሞ ራሷና ውሻቸውን መርዛ ሞተች። የጀርመኑ መሪ በሚወዳቸውና በሚቀርባቸው ሰዎች ላይ ይህን ድርጊት ሊያደርግም የቻለው በጠላት እጅ ላይ ወድቀው እንዳይሰቃዩ በማሰብ ነበር። በግንቦት ሁለት በርሊን እጅ ሰጠች። በምታዩት የሶቪየት ባንዲራ በርስታግ ላይ ከፍ ብሎ ተሰቀለ። በጦርነቱ ከ70-85 ሚሊዮን ሰዎች በላይ ሞቱ። በጥቂቱ ለመጥቀስ ያክል 27 ሚሊዮን ሰዎች በሆሎኮስት ስድስት ሚሊዮን አይሁዶች እና አራት መቶ ሺህ ያህል አሜሪካውያን ጨምሮ ብዙ ሀገራትን ያጠቃለለ ደማ አፋሳሽ ጦርነት ነበረ።